ሰላም ሰላም፣ እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ እየላችሁት የመጡት ቪዲዮ ክፍል ስድስት የሆነውን በአማረኛ ፊደሎች ቃላትን መመስረት የሚል ነው። ከክፍል አምስት ቀጥሎ የሆነውን ክፍል ስድስትን ነው በአማረኛ ፊደሎች ቃላትን መመስረት የሚል ይሆናል ማለት ነው። ይህ የአሁ አካዳሚ ቻናል የአማርኛን የእንግሊዝኛ እንዲሁም ሌሎች ትምህርቶችን የሂሳብን ጨምሮ እያስተማረ ይገኛል። እንዲሁም ይህ የአሁዋ አካዳሚ ቻናል የኦንላይን ትምህርት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። እንዲሁም ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሳብስክራይብ ማድረግ አትርሱ። ቀጥታ ወደ ክፍል ስድስት ወደ ሆነ ቪዲዮ እንሄዳለን። ተከታተሉን። እሺ የዛሬ ቪዲዮችን በእያንዳንዱ በ

ቃላ ቶ ች ን ቃላቶችን መመ ስ ረ ት እሺ። በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይሆናል ማለት ነው። እሺ የመጀመሪያ ፊደላችን የት ሆናለች ማለት ነው። እሺ በየ ኦኬ የ ሰ ኡ የ ሰ ኡ የሰው የሚል ቃል እናገኛለን ማለት ነው በየ በየ የሰው የሚል ቃል ካገኘነ በሁለተኛዋ የፊደል ደግሞ ዩ ነች። በዩ ደግሞ ዩ ኒ ቫ ር ስ ቲ። እሺ፣ ዩ ኒ ቫ ር ስ ቲ ምን የሚል ቃል እናገኛለን? ዩ ኒ ዩኒቨርሲቲ ዩኒቨርሲቲ ዩኒቨርሲቲ የሚል ቃል እናገኛለን ማለት ነው። በዩ ዩኒቨርሲቲ። ኦኬ፣ ቀጣይ ሶስተኛዋ ደግሞ ዩ ናች። ይህ ናች በይ ደግሞ ይሄ እሺ፣ ይሄ ላ ኬ ቅ ይ ላ ቅ በዩ የላቅ የሚል በይ የላቅ የሚል ከል እናገኛለን። ሶስተኛዋ የነች በይ የላቅ እሺ አራተኛዋ የነች ያ አራተኛ የየ ፌደል የሆነችው ያነች በያ ደግሞ ያ ሉት እሱ እንደገና ያ ሉ ት ያሉት የሚል ቃል እናገኛለን ማለት ነው። በያ ያሉት የሚል ካገኘን አምስተኛዋ ደግሞ ኦኬ የነች በየ ደግሞ አምስተኛዋ የፊደል የነች የ መ ን እንደገና የመ ን የመን የሚል ቃል እናገኛለን። በአምስተኛዋ ደግሞ የመን ሚል ካገኘን ወደ ስድስተኛው እንላለን። ስድስተኛው ደግሞ ይ ነው። በይ ደግሞ ይህ እሺ ይህ ይህ የሚል ቃል እናገኛለን ማለት ብየ። ይህ የሚል ቃል ስናገኝ መጨረሻው የፊደል የሆነው ደግሞ ዮ ነው። እሺ፣ በዮ ደግሞ እንይ። እሺ፣ ዮ ሀ ንስ። እሺ፣ ዮ ሀ ንስ ዮሐንስ የሚል የሰው ስም የሆነ ቃል አገኘን ማለት ነው። በዮ ዮሐንስ የሚል ቃል ስናገኝ የመጨረሻው የፊደል የሆነው ዮ ነው። በዮ በመጨረሻው ዮሐንስ የሚል የሰው ስም የሆነ ቃል እናገኛለን ማለት ነው። እንዲሁም በድጋሚ ኦንላይን መማር ለምትፈልጉ በኢሞ በቴሌግራም እንዲሁም በዋትስአፕ በስልክ ቁጥር መደወል ትችላላችሁ። ወደ ቀጣይ ወደ ነ ወደሚለው ፊደል እንሄዳለን ማለት ነው። እሺ ነነው እሺ ነ ሀ ሴ ነ ሀ ሴ በነ ነሐሴ የሚል ከወርፎች ውስጥ አንዱ የሆነውን ቃል አገኘን ማለት ነው። በነ ነሐሴ የሚል ቃል ስናገኝ ከነ ቀጥሎ ደግሞ ኑ ነው። በኑ ደግሞ እሺ ኑ ግ ኑ ግ ባለስ ያለበው ኑ ግ የሚል ቃል ይሰጠናል ማለት ነው። ኑ ኑግ የሚል ቃል እናገኛለን። እሺ ሶስተኛዋ የነ ፊደል ሆኖ እንሄዳለን። ሶስተኛው የነ ፊደል የሆነችው ደግሞ ኒ ነች። በኒ ደግሞ ኒ ኬ ል ኒኬል እሺ ኒኬል ኒኬል በኒ ኒኬል የሚል ቃል እናገኛለን። እሺ አራተኛው ነ ፊደል የሆነችው ደግሞ ና ነች። በና ደግሞ ና ቸ ው ና ቸ ው ናቸው የሚል ቃል እናገኛለን። በና ናቸው የሚል ቃል ስናገኝ አምስተኛው ደግሞ ኔ ነው። እሺ በእኔ ደግሞ ኔ ት ወ ር ክ። እሺ ኔ ት ወ ር ክ ኔትወርክ የሚል ቃል እናገኛለን በአምስተኛዋ በእኔ ኔትወርክ የሚል ቃል ስናገኝ ወደ ስድስተኛዋ እንሄዳለን ማለት ነው እሺ ን ነው በን ደግሞ ን ግድ እሺ ንግድ በን ንግድ የሚል ቃል እናገኛለን ማለት ነው። እሺ በምን ንግድ የምል ካገኘነ መጨረሻው ኖ ይሆናል ማለት ነው። እሺ ኖ ህ ኖ ህ ናለኛ ኖ ህ ይሆናል ማለት ነው። ኖ ህ እንለዋለን ባንድ ላይ እሺ። እስኪ ባንድ ላይ እስኪ እያንዳንዳቸውን እያቸው እስኪ እንደገና ትንሽ በየ የሰው የሰው የሚል ቃል መስርተናል። እሺ በዩ ደግሞ ዩኒቨርሲቲ ዩኒቨርሲቲ የሚል ቃል አግኝተናል። በዩ ደግሞ በይ ሶስተኛዋ ይነች ይላቅ ይላቅ የሚል ቃል እናገኛለን። አራተኛው ደግሞ ያ ነው። እሺ በያ ደግሞ ያ ሉት ያ ሉት የሚል ቃል እናገኛለን። የ ነው ደግሞ አምስተኛው። እሺ የ መ ን የመን የመን የሚል ቃል እናገኛለን። ስድስተኛው ይህ ነው። በይህ ደግሞ ይህ ይህ የሚል ቃል ሰጥቶናል ማለት ነው። እሺ መጨረሻው ዮ ነው። በዮ ደግሞ ዮ ሀ ን ስ እሺ ዮሐንስ ይላል ማለት ነው። እሺ ነ ደግሞ በነ ነ ሀ ሴ ነሐሴ እንላለን። በኑ ኑ ግ ኑግ የሚል ቃል ስናገኝ፣ እሺ። በኒ ደግሞ ኒኬል ኬል ኒ ኬል የሚል ቃል እናገኛለን። እሺ። በና ና ቸው ናቸው የሚል ቃል እናገኛለን። በኒ ደግሞ ኔ ት ወርክ ኔትወርክ የሚል ቃል እናገኛለን ማለት ነው። እሺ በን ደግሞ እሺ ን ደግሞ ን ግድ ንግድ የሚል ቃል እናገኛለን ማለት ነው። እሺ የመጨረሻው የናይ ፊደል የሆነው ኖ ነው። በኖ ደግሞ ኖ ህ ኖህ የሚል ቃል እናገኛለን ማለት ነው። እሺ እሺ፣ የዛሬ ቪዲዮአችን ይህን ይመስል ነበር። ይህ የአፉ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኦንላይን በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በቀጣይ ቪዲዮ እስከነገናኝ ድረስ ሰላም ሁኑ።